ማብራት እንዳይጠፋ ውሽብሩ በጣም ከባድ ነው። ዛሬ እግዚአብሔር እንደተናገረኝ ጀምረዳ የእግዚአብሔር መንፈስ አስቸኳይ መልዕክት ንግስትን ከምንደገና በማቆም እና በብርታት ጊዜ የለም። ሰዓት የለም። አሁን ይሄ ለእናንተ ከንደና መቆም አለባችሁ። ከእንደና መጸለያ አለባችሁ። ሰላም ጸጋ ይልሳላችሁ። በመላው ዓለም ላይ የምትገኙ ተውልደ ኢትዮጵያውያንና ከኢትዮጵያ ውጭ የምትገኙ ኤርትራውያን በመላው ዓለም ዙሪያ የምትገኙ ቅዱሳን የናንተ ወንድም ፕሮፌት መናኝ ከክራስ ሮኪ ወንዚ ኢንተርናሽናል ቤተክርስቲያን ዛሬ እግዚአብሔር እንተናገረኝ አስቾካይ መልእክ ለናንተ ይሽላቾ መጥቻለሁ። ማጥቀም ቅዱሳችን ስናከ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። በማቴዎስ ወንጌል ምዕራፍ 26:40 እስከ 49 በዚህ ክፍል ላይ እንደምንመለከተው የጌታችን የኢየሱስ ክርስቶስ የበጉ ሐዋርያት ወይም ደቀ መዝሙርቱ አንድ ላይ ከኢየሱስ ክርስቶስ ጋር በነበሩበት ወቅት በመጨረሻው ጊዜያት አካባቢ ወደ ፈተናን መግባት እንዲችሉ ወይም ከፈተናው ለማውጣት እንዲችሉ ትጉና ጸልዩ፣ በርቱ ስላቸው እንመለከታለን፣ ስላቸው። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ክርስቶስ ኢየሱስ እየተናገረ ባለበት ወቅት ስጋ ድካም እንዳለባቸውና መንፈስ ቅዱስ ብርቱ የሆነው ከነርሱ ከጎናቸው እንዳለ ይናገራል። በስጋ ቤተኛውም አቅጣጫ በማንኛውም አጋጣሚ ጠላት እየመጣ ያደከማችሁ ሰዎች ከዛሬ ቀን ጀምሮ ከእንደና እንድትነሱ ፈልጋሉ። ውስጣችሁ ላይ ያለው ቃል ነገር አይደለም። እግዚአብሔር አስታጥቋችሁ ያንሳችሁ ቀላል ነገር አይደለም። ምድር ላይ ሆናችሁ የሰማይ የአምላክ የእግዚአብሔርን ትዕዛዝን ለመፈጸምና ለማከናወን ተጠርታችሁን አገልጋዮች የእግዚአብሔርን ድምፅን የሚሰሙ ትንሽና ትልቅ የሆናችሁን በዕድሜም እንዲሁም ደግሞ በዕድሜ ብቻ ሳይሆን በጸጋም ትንሾችም ከትንሽ እስከ ትልቅ ሴት፣ ወንድ በርቱ፣ ጠቅሩ፣ ከእንደናት ተነሱ፣ ጸልዩ ትጉ። መትጋት ያስፈልጋችኋል። ይሄ አስቸጋሪ ጊዜ ቢሆንም በዚህ በአስቸጋሪ ጊዜ ላይ ሆናችሁ ከፊት ለፊት ሊመጣ ያለውን የክርስቶስ ኢየሱስን ክብርን በማየት ወደፊት እንድትቀጥሉ ዛሬ ጥረን አቅርብላችሁ መጥቻለሁ። ከእንደና ተነሱ በርቱ፣ ጠንክሩ። ጸልዩ። መጸለይ ያለባችሁ፣ መትጋት አለባችሁ። አስቸጋሪና ፈተና ወቅት ከፊት ለፊት እየመጣ ስላለ ከፊት ለፊት በመጣው በፈተና ጊዜና በአስቸጋሪ ጊዜ ለመቆም እንዲያስችላቸው ከንደና መቆም አለባችሁ፣ ከንደና መጸለይ አለባችሁ፣ ከንደና መትጋት አለባችሁ። ጊዜ የለም፣ ሰዓት የለም። አሁን ይሄ ለናንተ የሚሰሩበት ሰዓት ነው። ይሄ ለናንተ የሚጸልዩበት ሰዓት ነው። ይሄ ለናንተ መጽሐፍ ቅዱስን ይዛችሁ ከመጽሐፍ ቅዱስ ጋራ የምትቆዩበት ጊዜ ነው። በዓለም ዳር ላይ ሆናችሁ ይህንን ድምፅን እየሰማችሁ ያላችሁ ሁላችሁም ትጉ፣ ጸልዩ። ወደፊት በምትጓዙበት በማንኛውም ፈተና ወቅት ማንኛውም አይነት ፈተና መጥቶ ትጥቃችሁን እንዳያስፈታችሁ በርቱ፣ ጠንክሩ፣ መጸለይ አለባችሁ። አሁን በዙሪያችሁ ያለውን አስቸጋሪ ፈተናዎችን አልፋችሁ የእግዚአብሔርን ክብርን የምታዩበት ድንቅ ጊዜ ከፊት ለፊት አለ። አሁን ባለው ሁኔታ ትጥቃችሁን እንዳትፈቱ፣ አሁን ባለው ሁኔታ ወገባችሁ ላይ ያለው ትጥቃችሁን እንዳትፈቱ፣ በእጃችሁ ያለው ማብራት እንዳይጠፋ ተክታችሁ መጸለይ አለባችሁ። ተክታችሁ ማብራት መቻል አለባችሁ። ተክታችሁ መጓዝ መቻል አለባችሁ። አሁን ይሄ ጊዜ ለናንተ የምትነቁበት ለናንተ የምትታጠቁበት ወደፊት የምትጓዙበትና የምትዘጋጁበት ጊዜ ነው የሚሆነው። ጳውሎስ ሮም ላይ ላሉ ሰዎች ስናገር ከፊት ሊመጣ ያለውን ክብርን በመናገር በዘመን ካለው መከራና ስቃይ በአገልግሎት ማለፍ ወይም በትጋት በታላቅ ብርታት በማለፍ ከፊት ለፊት ያለውን መንፈስ ቅዱስ የምረዳ ከነሱ ጋር እንዳለ እየተናገረ ወደፊት ለፊት በትጋት መጓዝ እንዳለባቸው ሲያመለክት እናያለን። በሮሜ ምዕራፍ ስምንት ከቁጥር ዘጠኝ እስከ ሰላሳ ዘጠኝ ያለው ክፍል በምናይበት ጊዜ የእግዚአብሔር መንፈስ ቅዱስ ከእነርሱ ጋር እንዳለባቸው እንዲሁም ደግሞ የምረዳ የእግዚአብሔር መንፈስ የሚያግዛቸው የእግዚአብሔር መንፈስ ቅዱስ ከእነርሱ ጋር እንዳለ በሮም ላሉት ቅዱሳን በምናገርበት ጊዜ እዚህ ክፍል ላይ እናያለን። ከፊት ለፊት ያለውን አይታችሁ መራመድ አለባችሁ እንጂ አሁን ያለውን ፈተናዎችን አይታችሁ መደንገጥ የለባችሁም፣ መፍራት የለባችሁም። ወንጌል ወደፊት መቀጠል የምችለው አስቸጋሪ ምዕራፎች መካከል በትጋትና በጽናት በመቆም ነው። አሁን ያለው ሁኔታ ትጥቃችሁን እንዳያስፈታ። አሁን ያለው ሁኔታ በጆሮችሁ የሚሰሙ በህይወታችሁ ላይ የሚያልፉ የተለያዩ አይነት ቻለንጆች ሊያቆማችሁ አይገባም። ከፊት ለፊት ያለው ታላቅ ክብር አለ። የጠራችሁ እግዚአብሔር የታመነ ነው። ትቷችሁ ዘንድ ሰው አይደለም። ያበረታታችኋል፣ ከንደና ያቆማችኋል። በርቱ ጠንክሩ። በጨለማ መንግስት እየሰራ በጨለማ እየሰራ ያለውን የክፉ መንግስትን በመገለበጥ የእግዚአብሔርን መንግስትን ከመንደገና በማቆምና በብርታት በመስራት የእግዚአብሔር መንግስትን ለማስፋት እናንተ ተጠርታችኋል። እናንተ የሀያል የክርስቶስ ኢየሱስ ዘር ናችሁ። እናንተ የሃያል የክርስቶስ ኢየሱስ ትውልድ ናችሁ። እናንተ የሃያሉ የይሁዳ ንጉስ የናዝሬቱ ኢየሱስ የክርስቶስ ኢየሱስ አገልጋዮች ናችሁ። በርቱን ጠንክሮ ምድር ላይ ሆናችሁ የእግዚአብሔር መንግስትን የሚሰሩ ለታላቅ አላማ ተጠራችሁ ሰራዊት ናችሁ። ከፊት ለፊት ሊመጣ ያለውን መከራዎችና ፈተናዎችን ለመቋቋም አሁን መጸለይ አለባችሁ። አሁን መትጋት አለባችሁ። አሁን መጾም አለባችሁ። ይሄ የምትጾሙበት፣ ይሄ የምትጸልዩበት፣ ይሄ የምትዘጋጁበት የእግዚአብሔርንም ቃልን በትጋት በምታጥኑበት ጊዜ ነው። በየቦታ በየጊዜ በየተኛውም ዳር በምትኖሩበት በየትኛውም አጋጣሚና አቅጣጫ ሰዎች የሚናገሩ ስንፍና ንግግር በጆሯችሁ ላይ ሊሰማ አይገባም። በእያንዳንዱ ቦታ ጠላት እየመጣ በጆሯችሁ ላይ ሹኩ የሚለውን ማንኛውም የስንፍና ንግግር መስማት የለባችሁም፣ ይልቅ እናንተን የጠራችሁን እግዚአብሔርን ማዳመጥ መቻል አለባችሁም። ስለዚህ አሁን በዙሪያችሁ ያለው ማንኛውንም ፈተና መቋቋም የምትችሉት አቅማችሁን ማግኘት የምትችሉት አይኖቻችሁን ወደ እግዚአብሔር በማንሳት በትግስት በጸሎት ተክታችሁ ሁል ጊዜ በእግዚአብሔር ፊት በመንበርከክ ብቻና ብቻ ነው። ሰዎችን ከመስማት ይልቅ እግዚአብሔርን ነው መስማት ያለባችሁ። ሰዎችን ከማየት ይልቁንስ ሁሉ እግዚአብሔርን ነው ማየት ያለባችሁ። እናንተን ለማቆም ትጋት አድርጋችሁ የምትሄዱበትን ጉዞ ለማዳከም የምናገሩ የሰነፎች ወሬ ከመስማት እግዚአብሔርን ስሙ። የወራኞዎችን ወሬ አትስሙ። የእግዚአብሔርን ድምጽ ብቻ ስሙ። እግዚአብሔርን ሰምታችሁ ውጡ። እግዚአብሔርን ሰምታችሁ ግቡ። በእያንዳንዱ ጉዞ እግዚአብሔርን ሰምታችሁ በምትጓዙበት ጉዞ እናንተን ለማዳከም የሚመጣውን ሁሉ እግዚአብሔር ራሱ ይዋጋል። እናንተን የጠራችሁ እግዚአብሔር የታመነ አምላክ ነው። ኤልያስ የተባለ ሰው እግዚአብሔርን ሁል ጊዜ በቀንም በሌሊትም ሁል ጊዜ እግዚአብሔርን ብቻ ያዳምጣል እንዲያቆመው አገልግሎቱን እንዳይቆመው ወደፊት የሚያደርገው ጉዞን ለማታከት የሚሯሯጡም ብዙዎች ናቸው። ፓትናዎችን ይዞ የሚመጡ ብዙዎች ናቸው። ነገር ግን ኤልያስ እግዚአብሔር ብቻ ሰማ። ተንበርክክ፣ በጽኑ መንበርክክ፣ እግዚአብሔርን ብቻ በማናገር ሁልጊዜ በሚጓዘው ጉዞ በሚሄደው እርምጃ በእያንዳንዱ እርምጃ ወቅት እግዚአብሔርን ብቻ በመስማት ኤልያስ ድልን አገኝም። በአንደኛ ነገሥት ምዕራፍ 18 ከቁጥር 42 እስከ 46 ያለው ክፍል በምታዩበት ጊዜ ኤልያስ እግሩን ጉልበቱን ልክ ከራሱ ጋር አጣብቆ ተመልኮ በተራራ ላይ ጸለየ። ከእግዚአብሔር ድምፅን ለመስማት ዋጋ ከፈለ። የመጀመሪያውን፣ ሁለተኛውም፣ ሶስተኛውም ጊዜ የእግዚአብሔር ድምፅን እየፈለገ ያዳምጥ ነበር። እግዚአብሔር ግን ለኤልያስ ድምፅ ሰጠው። እግዚአብሔር አምላክ ለኤልያስ ያሳያው ነገር አለ። ከራሱ ጋር ያለው ሎሌው አንድ ጊዜ ሂድ አለ። ሄደ አየ። የለም ብሎ መጣ። ሁለተኛ ጊዜ ላኬ ሄዶ የለም ብሎ መጣ። ሶስተኛ ጊዜ ከላኬ በኋላ እስከ ሰባት ጊዜ ተመላለሰ አለው። ሎሌው ሄዶ ሲመለስ እጅ የምታክል ትንሽ ደመና ከባይ ሲወጣ አየ ብሎ ሲናገር ሂድ፣ ለአካብ ውሽምብሩ በጣም ከባድ ነው፣ አውሎ ነፋስ በጣም ከባድ ነው፣ ዝናብ እየመጣ ነው እያለ ሲናገር ነበር። አካብ በሰረገላና በፈረስ ኤልያስ በእግር ተራምዶ ወደ ኢየሩሳሌም ቀድሞ ነው የገባው። ስለዚህ የእግዚአብሔር መንፈስ ከእናንተ ጋር ስላለ፣ ናንተ ብርቶች ናቸው። አቅም ኖሯችሁ፣ ጉልበት ኖሯችሁ ሳይሆን፣ በእግዚአብሔር ጉልበት፣ በእግዚአብሔር አቅም ወደፊት ትቀጥላላችሁ። ገንዘብ አይደለም እናንተን የሚያስቀጥላችሁ። ብር ወርቅ አይደለም እናንተን የሚያስቀጥላችሁ። ሀብት ዝና አይደለም እናንተን የሚያስቀጥላችሁ። ቤተሰብ አይደለም የሚያስቀጥላችሁ። ጓደኛ ጎረቤት አይደለም እናንተን የሚያስቀጥላችሁ። የጠራ እግዚአብሔር አምላክ ያስቀጥላችኋል። መትጋት መቻል አለባችሁ። ወደፊት መራመድ መቻል አለባችሁ። ስለዚህ ትግስት ያስፈልጋችኋል። ወደፊት ለመቀጠል እናንተን የሚያስፈልጋችሁ፣ አንደኛ እግዚአብሔርን በትጋት መጸለይ ያስፈልጋችኋል። ኤልያስ በዘመኑ ሁሉ ወደ ግራና ወደ ቀኝ ሳይ እግዚአብሔርን ብቻ በመመለከት ስኬታማ ህይወት በመኖር የአገልግሎት ዘመንን አጠናቀቄ ሁለተኛ ነገስ ምዕራፍ ሁለት ከቁጥር 11 ባለው ክፍል ላይ እንመለከታለን። ሞትን ስመኝ የነበረው በአንደኛ ነገስ ምዕራፍ 19 የነበረው ኤልያስ በሁለተኛ ነገስ ምዕራፍ 2 ላይ ሄደን በምንመለከትበት ጊዜ ሳይሞት ከነነፍሱ ከነህይወቱ ወደ እግዚአብሔር መስረቃላ ተነሳ። እግዚአብሔር ከኤልያስ ጋር የሆነው። በጸሎት ሁል ጊዜ እግዚአብሔርን በመስማት ኤላስ በመመላለሱ ብቻ ነው። ስለዚህ መሆን ያለባችሁ እግዚአብሔርን ብቻ መስማት እንጂ ሰዎችን መስማት የለባችሁም። ሁኔታው መስማት የለባችሁም፣ ግራና ቀኝን መስማት የለባችሁም። በእያንዳንዱ ጊዜ እግዚአብሔርን በመስማትና በማዳመጥ ወደፊት መቀጠል መቻል አለባችሁም። ስለዚህ በእያንዳንዱ ቀናት በጸሎትና የእግዚአብሔርን ቃልን በትጋት በመንበብና መረዳት የተሰጣችሁን አላፊነትን እንድትወጡ ይሄ ለእናንተ ጊዜ ስለሆነ ያስፈልጋችኋል። እግዚአብሔር ቃል በግዝም አለግዝም ማንበብ እግዚአብሔርን መጸለይ ከእግዚአብሔር ጋራ መነጋገር ያስፈልጋችኋል። ደግሞ ከእግዚአብሔር ቃል ጋራ ሁል ጊዜ በብስለት መገናኘት ያስፈልጋችኋል። ማንበብ ያስፈልጋችኋል። መረዳት ያስፈልጋችኋል። መስማት ማዳመጥ ያስፈልጋችኋል። በዚያን ጊዜ በምታደርጉት ጉዞ ሁሉ ድልን ታገኛላችሁ። በእያንዳንዱ ጊዜ መጸለይ ያስፈልጋችኋል። በመለከት ማጠቃላይ ላይ የ የጠራ ወይም የመረጠ እግዚአብሔር አምላክ ከእናንተ ጋር ነውና ወደ ዓለም ሁሉ ሄዱ ብሎ የላከ ጌታ ሁል ጊዜ ከናንተ ጋራ ስላለ የሚያጋጥሙ ማንኛውም ፈተና ጊዜ ድል ታገኛላችሁ። እግዚአብሔር ከእናንተ ጋር ነው ያለው፣ ጠንክሩ፣ በርቱ። እግዚአብሔር ልጅ ኢየሱስ ክርስቶስ ስናገራቸውና ስልካቸውን በማቴዎስ ወንጌል ምዕራፍ ሃያ ስምንተኛው ከቁጥር አስራ ዘጠኝ ሄዳችሁ በምትመለከቱበት ጊዜ ሄዱ ወደ ዓለም ሁሉ ነው ያለው እንጂ አከባቢ ላይ እንደሆነ አይደለም። ወደ አለም ሁሉ ሂዱ ካለ በኋላ እኔም ከእናንተ ጋር ነው ያለው። ከእናንተ ጋር ነኝ ያለው ጌታ ኢየሱስ እስከ መጨረሻ ከእናንተ ጋር ነው ያለው። ድል ታገኛላችሁ፣ በርቱ፣ ጠንቅሩ። አንዲት ሰዓት ዋጋ አለ፣ አንዲት ደቂቃ ዋጋ አለ፣ አንዲት ቀን ዋጋ አለ። በእያንዳንዱ ቀን በምታደርጉት ተጋድሎ ድልን ታገኛላችሁ። እግዚአብሔር ድል ይሆንላችኋል። በርቱ፣ ጠንቅሩ፣ ተጠንቀቁ። አሁንም በድጋሚ እላችኋለሁ፣ ተጠንቀቁ። ያለ ጸሎት አንድ ያለ ጸሎት የእግዚአብሔር ቃልን ባለማንበብ አንድ ደቂቃ እንዳታልቁ። ጠንክሩ በርቱ፣ ጸልዩ። እግዚአብሔር ድል ይሆንላችኋል። ተባረኩ። በስተ መጨረሻ መልእክቴን እያጠቃልልኩት እያጠቃለልኩት እደግማለሁ ትዉ ጸልዩ፣ በርቱ። እግዚአብሔር ድል ይሆንላችኋል። በሌላ መልእክት እስከምንገናኝ በያላችሁበት ሰላማችሁ ብዙ ይሁን። ይህን መልእክት ሌላ ሰዎችን እንደርስላቸው ሼር ሼር እያደረጋችሁ እንድታደርሱት ይሁን ከዛም ያለፈው የከታች በኩል ኢየሱስ እስከመጨረሻው ያድናል፣ ይረዳል፣ ያግዛል እያላችሁን ጽፉ ይሁን፣ ተባርኩ በስተመጨረሻ ሰብስክራይብ ከኛ ጋር አድርጋችሁ ቤተሰብ እንድትሆኑ እግዚአብሔር ይባርካችሁ። አሳስባችኋለሁ በእያላችሁ በሰላማችሁ ብዙ ይሁን። መልካም ቆይታ ይሁንላችሁ። ሻላም